እሺ እዚህ ዝግጅታችሁ በመገኘቴ የተሰማኝ ደስታ ከፍተኛ ነው። ምክንያቱም አንድ ወቅት ላይ የንብል ባል ብርጌድ አንድ ዝግጅት ላይ ተገኝቼ ነበር። ያን ቃል ነው የተገበራችሁት። ባሳለፋችሁት የሁለት ዓመት የትግል አመት ወጥታችሁ ወርዳችሁ ተደጋጋሚ ከጥላት ጋር ፍትኪያ አድርጋችሁ ዛሬ በእናንተ ኃይልና ጥረት ኮር ለመመስረት በቃችኋል። ንብልባል ብርጌድ ንብልባል የሚባል ክፍለ ጦር ሲመሰርት ሲመሰረት ተስፋና አስማረ ደግሞ ቡልጋ የሚባል ክፍለ ጦር መመስረት ሲችል ኃይለማርያም ማርያም ማሞ ደግሞ ኃይለ ማርያም ክፍለ ጦር መመስረት ይችላል የናንተ እንቅስቃሴ የናንተ ህብረት የናንተ ስራ የናንተ ጥንካሬ ደግሞ ከሰም ክፍለ ጦርን ወደ ኮር አሳድጋችሁታል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

በሁሉም የአማራ ፋኖ ብሔራዊ ኃይል አሁን ያለበት ልክ እንደናንተ በየምድር ላይ ያለው፣ ወሎ ላይ ያለው፣ ጎጃም ላይ ያለው፣ ሸዋ ላይ ያለው ደረጃ በደረጃ ሰራዊቶን በተዋጊነት በልምድ እያበቃ ይያበቃ ዛሬ ለዚህ ኮሮቹን ለመገንባት ክፍለ ጦሮቹን ለመገንባት ብሎም እዝ ለመገንባት ተችሏል።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 እየተገደለ እንደ ብሔር ተደራጅቶ እንደ አማራ ተደራጅቶ መመቀጥ ካልቻለ እንደሚጠፋ አስቀድመን ተነጋገርነበት። ይህ አደረጃጀት የዛ ውጤት ነው። ይሄ ውጤትም አገዛዙ አሁን በእነዚህ አብዛኛው አማራ በሚኖርባቸው 12 አሰልፏኔ ብልጽግና 11 ዛ አለው። ስምረት የሚባል ከትግራይ አፈንግጦ የመጣ አንድ እዝ አብሮ አለ። አስራ ሁለትን እዝ ነው እየተጠራመሰ ያለ። ይሄን እዝ ግን እስከሚያቀለው ብለው ድረስ እስከሚያቀለው ብለው ድረስ እየተመጣ መሆኑን ሁልጊዜ ግዜ ከምትሰሩት የምታዩትን በየጊዜው ይማረካል። በየጊዜው እጅ ሰጣኒ። ሁልጊዜ እቅድ ያቅዳድ ግን አንድ ቀን መፈጸም አልቻለም። አጠፋዋለሁ እያለ ይደነፋን ከድንፋታ አላለፈም ይሄ ደግሞ የእናንተና የእናንተ አካል የሆኑት የሚሰሩት የትግል ውጤት ነው። ቆራ በሆነ በሚደረግ ስቃሴ እንቅስቃሴ አይታችሁታል። ተደጋጋሚ ይናገርለት የነበረው መሳሪያ እየነጣቃችሁት ነው። የሚገባው ለእናንተ ነው ለሱ አይደለም ይሄ በምንድን ነው የተገኘ? በመደራቀጥ ነው። ልክ አሁን እየሄድንበት ባለው ብዙ ሌላ ምንም አይደለም። መነሻችን የአማራ ሰፊ ህዝብ፣ የአማራ ሰፊ ህዝብ ከሚፈጸምበት በደል ወጥቶ ከመላው ኢትዮጵያ ህዝብ ጋራ በነፃነት በኩልነት በሰላም እንዲኖር ነው ፍላጎታችን። ማንም ለምን በቃ አይደለም የእኛ ጥያቄ። በራሳችን አገር ከሌሎች ህዝቦች ጋር በኩልነት እንኑር ነው። አትኖሩም ነው። አትኖሩም ካለ ደግሞ በክንዳችን መኖር እንችላለን። በክንዳችን ነው መኖር የምንችለው። አይታችሁታል። በተለያየ የአማራን ህዝብ እንደ ጥላት የሚወስድ ጽንፈኛ ስካለ ድረስ የአማራን ህዝብ ቀጻይ የምናደርገው ታጥቀን ተደራጅተን እንደ አማራ እያሰብን ሁሉንም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 እንዴት የሁላችን የሆነች አገር መመስረት አለብን ብለን በጋራ እንጨርሰዋለን። እኛ ብቻ አገር እናያዛላለን። እኛ ያለው አትግደሉን ነው። እኛ ያለው ህዝባችን አገሩ ኢትዮጵያ የሚባል ሙሉ በሙሉ በየትኛውም የኢትዮጵያ መሬት እኩል ተንቀሳቅሶ ሰርቶ በሰላም መኖር አለበት ነው። ከሌሎቹ የኢትዮጵያ ህዝቦች ጋር በሰላም መኖር አለበት ነው። ይሄ ነው ምክንያታችን የትግላችን። ስለዚህ በዚህ ደግሞ ተገቢ ነው። ትግላችሁ ተገቢ ነው። ከእናንተ ጋር እንታገላለን የሚሉ አያሌዎች አሉ። ወደፊት ደረጃ በደረጃ እነማናቸው፣ እንዴት መቀጠል አለብን እያልን የምንሄድበት ሁኔታ ይፈጠራል። ስለዚህ የጀመራችሁት ቡልጋ ክፍለ ጦር፣ ንብልባል ክፍለ ጦር፣ አይለማርያም ክፍለ ጦር ኮራ ድርሳችሁታል።